በስማ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመሰላሳሁ ለወርሃ ግንቦት በዛት ይለት አይረፈ አብ ቅዱስ አባ ሚካኤል ሊቀ ጳጳሳት ዘሀገረ እስክንድሪያ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 30 በዚች ችለት የአባቶች ሊቃነ ጳጳሳት 68ኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። ይህም አባት የቤተ ክርስቲያንን መጽሐፍ ስለተማረ አዋቂ ነበር። በልቡም አጠናቸው በቃሉም አጠናቸው። ከዚህ በኋላ ንጽሕት ሰውነቱ ከአምላክ በተገኘ የምንኩስና መንገድ በመጋደል ክብር ግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳም ሄዶ በውስጡ ብዙ ዓመታት ኖረ። ቅስናም ተሾመ። ከዚህ በኋላ በግብፅ ሀገር ወደ አለ ወደ ሰንጋር ወጣ። በዚያም በዋሻ ውስጥ ራሱን አስረኛ አድርጎ አርባ ዓመት ኖረ። ከዚያም የሚበዛ ኖረ በዋሻ። በዚያም ዋሻ ውስጥ ታላቅ ተጋድሎ ተጋደለ። የትሩፋቱ የጽድቁና የእውቀቱ ወሬ በተሰማ ጊዜ በእስክንድርያ ሀገር ሊቀ ጵጵስና ይሾሙት ዘንድ ኤጲስ ቆጶሳት ተስማሙ። ወዲያውኑ ይዘው በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ በጎ አካሄድን ሄደ። የዚህን ዓለም ጥሪት ሁሉ ንቆተዋል። ከሚገባው ከሚያመጡለት ገጸ በረከት አንድ ዲናር ወይም አላድ ጥሪት አድርጎ አላኖረም ከእርሱ በየጥቂቱ እየተመገበ የቀረውን ለድሃና ለጦማዳሪ ይሰጣል አብያተ ክርስቲያናትም ለነዋይ ቅዱሳትና ለቅዱሳት መጻሕፍት መግዣ ያደርገዋል ህዝቡንም ያስተምራቸውና ይገስጻቸው ይመክራቸውም ነበር አንድ ጊዜ ከመጻሕፍት አንድ ጊዜም ከቃሉ መልካም አገልግሎትን በፈጸመ ጊዜ ክብሪ ግባውና ጌታችን ከዚህ የአለም ድካም ሊያሳርፈው የህይወትንም አክሊል በመንግስት ሰማያት ሊሰጠው ወዶ የአንዲት ቀንና የአንዲት ሌሊት ህመም በላዩ አመጣ ከቶ አልተናገረም። በሚሞትበትም ጊዜ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አመሰገነው፣ ፊቱንም በመስቀል ምልክት አማተበ፣ ነፍሱንም ክብር ይግባውና በእግዚአብሔር እጅ ሰጠ። መላ እድሜውም ዘጠና ዓመት ከስምንት ወር ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሚካኤል እግዚአብሔር ዘንእዶ ሶባ አስመሮ ፈድፋደ እንዘይጸመዶ በመጽሐፍ ወቃል በምእመናን ምዒዶ አይረፈ ይወም ቅድመ እለ ይቀውሙ አውዶ ባርያ መስቀል ቅዱስ እንዘ ይሰፍ እዶ። በዚችም ዕለት ከሰባ ሁለቱ አርዲት አንዱ ሐዋርያ ቆሮስ አረፈ። ይህም ቅዱስ ጌታችን በሚያስተምርበት ወራት ሶስት ዓመት አገልግሎታል። ከእርገቱ በኋላም ሐዋርያትን አገልግሏቸዋል። ከእሳቸውም ጋር መንፈስ ቅዱስን ተቀበለ። ከዚህ በኋላ ከሐዋርያ ጳውሎስ ጋር በመሆን መልክቶቹን ወደ ብዙ ሀገሮች ተሸክሞ በመውሰድ አገለገለው። ከአይሁድና ከአሕዛብ ብዙዎችን አስተምሮ የክርስትና ጥምቀትን አጠመቃቸው። ከዚህ በኋላ በምስራቅ ወደ ወዳሉ ሀገሮች ሄደ። ከምኩራባቸውም ብዙ መከራ ደርሶበት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለቆሮስ ለወልደ ማርያም ዘተልእኮ መጠነ ሰለስቶ ዓመት በእያው ኮ ወም ድራዝ አርገ ካይበ ምስለ ጳውሎስ ተወሲኮ እምነ ስቃይ ዘረከው ምንዳቤ ዘፈኮ አመ ፍጻሜ ወርህ አይረፈ በሰናይ አምልኮ። በዚች ዕለት ተጋዳይት የሆነች ፍትወተ ስጋ እንድል ያደረገች በበጎ ስራዋም እግዚአብሔርን ደስ ያሰኘች ቅድስት ጣርዋ አረፈች። በረከቷ ከኛ ጋር ይኖር ለዘላለሙ አሜን። ሰላም ለረዋ ለአርዋን በለተግበር የጋየ በስማ ሀሰት ተቃቲላ እንተ አንተን ሰዓት ወይ ምስል ምስል ያህ ለሰርኪብ አመብእሲ አለየ እግዚአብሔር መሰጣ ሀበ ከሀበ ተረክብና ሀየ ከመበጸልወት ትብዬ ተመጣው ነፍስየ በዚችም ዕለት የሰማይት ዲማ አዲስ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። የግንቦት ወር ንባብ ተፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም ለመንግሥት ሰማያት የተዘጋጀን ያደርገን በቅዱሳኑም የሚማረን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማአሚሩ ለወርሃ ሰኔ በዛቲ አማአሚሩ ለወርሃ ሰኔ